እናም በእግዚአብሔር ላይ የሚያምስ ፍጡር እንደሆነ እናያለን። ሰዎቹንም ወደ አመፅና ሞት ሊመራቸው እንደሚፈልግ ግልጽ ነው። እባቡ ስለ ዛፉና ስለ ምርጫው የተለየ ታሪክ ይናገራል። መልካሙንና ክፉውን ማወቅ ሞትን እንደማያስከትል ይልቁንም ወደ ሕይወት እንደሚመራና ለእነርሱም እግዚአብሔርን የመምሰል መንገድ እንደሆነ ይናገራል። አሁን የሰው ልጆች እንደ እግዚአብሔር መሆናቸውን ስለምናውቅ እባቡ የሚናገረው ነገር ምጸት፣ አሳዛኝ ነው። የተፈጠሩት የእግዚአብሔር የዘፍጥረት መጽሐፍ የመጽሐፍ ቅዱስ የመጀመሪያው መጽሐፍ ሲሆን በሁለት ዋና ዋና ክፍሎች ይከፈላል። ከምዕራፍ አንድ እስከ አስራ አንድ ድረስ ያለው ስለ እግዚአብሔርና ስለ መላው ፍጥረት የሚተርክ ነው። ከዚያ ደግሞ ከምዕራፍ አስራ ሁለት እስከ ሀምሳ ያለው ደግሞ የእግዚአብሔርንና የአንድን ሰው የአብርሃምን ከዚያም የቤተሰቡን ታሪክ አጉልቶ የሚያሳይ ነው። እነዚህ ሁለት ክፍሎች የተያያዙት ምዕራፍ አስራ ሁለት መጀመሪያ ላይ በሚገኝ አንድ አያያዥ ታሪክ ነው። ይህ ንድፍ የመጽሐፉን መልእክት በአጠቃላይ እንዴት መረዳት እንዳለብንና ሙሉ የመጽሐፍ ቅዱስን ታሪክ እንዴት እንደሚያስተዋውቅ እንድንረዳ ፍንጭ ይሰጠናል። መጽሐፉ የሚጀምረው በመጽሐፍ ቅዱስ ሁለተኛው አረፍተ ነገር ላይ የተገለጸውን ቅርጽ የለሽነትና ጨለማን እግዚአብሔር ወስዶ ከውስጡ እንዴት ቅርጽ፣ ውበትና መልካምነትን እንዳበጀ በማሳየት ነው። ህይወት ማደግ የሚችልበትን ዓለም ፈጠረ። እንዲሁም እግዚአብሔር ሰዎች ወይም በዕብራይስጥ አዳም ተብሎ የሚጠሩ ፍጥረቶችን አበጀ፣ በመልኩ ፈጠራቸው። ይህም በእግዚአብሔር ዓለም ውስጥ ካላቸው ሚናና ዓላማ ጋር የተያያዘ ነው። ሰዎች የተፈጠሩት ለዓለም የእግዚአብሔር ባህሪ ነጸብራቆች እንዲሆኑ ነው። እነሱ ደግሞ እግዚአብሔርን ወክለው ዓለሙን እንዲገዙ የእርሱ ተወካዮች ሆነው ተሾመዋል። ይህ በአውዱ መሰረት ዓለም ያለውን እምቅ አቅም መጠቀምና ዓለምን መንከባከብ እንዲሁም የበለጠ ሕይወት የሚያብብበት ስፍራ ማድረግ ማለት ነው። እግዚአብሔር ሰዎችን ባረከ። በዚህ መጽሐፍ ውስጥ ቁልፍ ቃል ነው። እናም ይህን አዲስ ዓለም መገንባት የሚጀምሩበትን የአትክልት ስፍራ ሰጣቸው። አሁን ዋናው ነገር ሰዎቹ ይህንን ዓለም የሚገነቡበትን መንገድ የመወሰን ምርጫ አላቸው። ይህም መልካምና ክፉን መለየት በሚያስችለው የእውቀት ዛፍ ይመስላል። እስካሁን ድረስ መልካም የሆነውንና ያልሆነውን የሚያዘጋጅ እና የሚወስን እግዚአብሔር ነበር። አሁን ግን እግዚአብሔር ለሰዎች ክብርና የመምረጥ ነፃነት እየሰጣቸው ነው። በእግዚአብሔር የመልካምና ክፉ ፍቺ ይታመናሉ፣ ወይስ ራስን መቻል በማስቀደም መልካምና ክፉን በራሳቸው ለመተርጎም ይመርጣሉ? መዘዙ ከፍተኛ ነው። ከራሱ ከህይወት ሰጪው ዘወር ማለት ስለሆነ በእግዚአብሔር ላይ ማመጽ ሞትን መምረጥ ነው። ይህ የሚወከለው በህይወት ዛፍ ነው። ምዕራፍ ሶስት ላይ አንድ ምስጢራዊ ገጸ ባህሪ፣ እባብ፣ ወደ ታሪኩ ይገባል። እባቡ እግዚአብሔር የፈጠረው አንድ ፍጥረት ከመባል ውጪ ሌላ መግቢያ አልተሰጠውም። እናም በእግዚአብሔር ላይ የሚያምጽ ፍጡር እንደሆነ እናያለን። ሰዎቹንም ወደ አመፅና ሞት ሊመራቸው እንደሚፈልግ ግልጽ ነው። እባቡ ስለ ዛፉና ስለ ምርጫው የተለየ ታሪክ ይናገራል። መልካሙንና ክፉውን ማወቅ ሞትን እንደማያስከትል ይልቁንም ወደ ህይወት እንደሚመራና ለእነርሱም እግዚአብሔርን የመምሰል መንገድ እንደሆነ ይናገራል። አሁን የሰው ልጆች እንደ እግዚአብሔር መሆናቸውን ስለምናውቅ እባቡ የሚናገረው ነገር ምጸት አሳዛኝ ነው። የተፈጠሩት የእግዚአብሔር መልክ ነጸብራቅ እንዲሆኑ ነው። ነገር ግን እግዚአብሔርን በማመን ፈንታ ሰዎች ራስን በራስ ማስተዳደር መረጡ። መብታቸውን ይጠቀማሉ። መልካምና ክፉን ማወቅ ለራሳቸው ሲወስዱ፣ በቅጽበት ታሪኩ በሙሉ ከቁጥጥር ውጭ ወደሆነ አቅጣጫ ያመራል። የመጀመሪያው ተጠቂ የሰዎች የእርስ በርስ ግንኙነት ነው። ወንዱና ሴቷ በድንገት ምን ያክል ተጋላጭ እንደሆኑ ተረዱ። አሁን እርስ በርስ እንኳን ሊተማመኑ አይችሉም። ስለዚህም ልብስ ሰርተው አንዱ ከሌላው ገላቸውን ሸሸጉ። ሁለተኛው ጉዳት በእግዚአብሔርና በሰው መካከል ያለውን መቀራረብ መቋረጡ ነው። ሮጠው ሄደው ከእግዚአብሔር ተደበቁ። ከዚያም እግዚአብሔር ሲያገኛቸው ቀድሞ ያመፀው ማን ነው የሚል የማሳበብና የመነቃቀፍ ጨዋታ ያዙ። እዚሁ ላይ ታሪኩ ያበቃና እግዚአብሔር ለእባቡ ቀጥሎም ለሰዎቹ ድርጊታቸው የሚያስከትለውን አሳዛኝ ውጤቶች የሚገልጽባቸው ተከታታይ አጫጭር ግጥሞች አሉ። በመጀመሪያ እግዚአብሔር ለእባቡ ምንም እንኳን ድል ያደረገ ቢመስለውም እድል ፈንታው ሽንፈት እንደሆነና አፈር እንደሚበላ ይነግረዋል። አንድ ቀን ከሴቲቱ የሚመጣ ዘር ማለትም ከእርሷ የሚወለድ ለሞት የሚያበቃ ጥቃት በእባቡ ጭንቅላት ላይ እንደሚያሳርፍ እግዚአብሔር የተስፋ ቃል ሰጠ። ይህ ታላቅ የምስራች ይመስላል። ነገር ግን ድሉ ዋጋ ያስከፍላል። ምክንያቱም እባቡ በሚቀጠቅጥበት ጊዜ ከሴቲቱ የሚወለደውን ተረከዝ እሱም ይቀጠቅጣል። ይህ ስለ አንድ የቆሰለ ድል አድራጊ የተነገረ በጣም ምስጢራዊ የተስፋ ቃል ነው። ነገር ግን እስካሁን ባለው የታሪኩ ፍሰት ይህ ተግባር የእግዚአብሔር ጸጋ ውጤት መሆኑን ታያላችሁ። ሰዎች ባመፁ ጊዜ እግዚአብሔር ያደረገው ምንድን ነው? እንደሚታደጋቸው ቃል ገባ። ግን ይህ የሰዎች ውሳኔ የሚያስከትለውን መዘዝ አያጠፋው አሁን ሁሉም የህይወታቸው ገጽታ በቤትም ሆነ ውጪ በማሳ በአመፃቸው ምክንያት በሐዘንና በስቃይ እንደሚሞላ ይህም ሁሉ ወደ ሞት እንደሚያመራ እግዚአብሔር ያሳውቃቸዋል። ከዚህ ይነሳና ታሪኩ ወደ ባሰ ነገር ያሽቆለቁላል። ከምዕራፍ ሶስት ጀምሮ እስከ ምዕራፍ አስራ አንድ ያለው ክፍል በቀጣይነት እየሰፋ የሚመጣውን የአመፃን ውጤትና በየደረጃው የሚፍረከረከውን የሰው ልጆች የእርስ በርስ ግንኙነት ያሳያል። እዚህ ላይ ቃየል እና አቤል የተባሉ የሁለት ወንድማማቾች ታሪክ ይነሳል። ቃየል በወንድሙ እጅግ ስለቀና ሊገድለው ፈለገ። እግዚአብሔር በዚህ ፈተና እንዳይሸነፍ ቢያስጠነቅቀውም፣ እርሱ ግን ያሰበውን አደረገ፣ ሜዳ ላይ ገደለው። ቃየል ቀጥልና አመፅና ጭቆና የነገሰባትን ከተማ መሠረተ። ይህ ሁሉ ደግሞ በላሜህ ታሪክ ተመስሏል። ላሜህ በመጽሐፍ ቅዱስ ውስጥ ከአንድ በላይ ሚስት ያለው የመጀመሪያው ሰው ነው እንደ ንብረት እየሰበሰባቸው ነበር። ከዚያም ላሜህ ከቃይ ይበልጥ ምን ያህል አመፀኛና ተበቃይ መሆኑን የሚናገር አጭር መዝሙር ይዘምራል። ቀጥሎ ስለ እግዚአብሔር ልጆች የሚናገር ያልተለመደ ታሪክ እናገኛለን። ይህ እርኩሳን መላእክትን ወይም ከአማልክት የመጣንን የሚሉ ጥንታውያን ነገስታትን የሚያመላክት ሊሆን ይችላል። እንደ ላሜህም የፈለጉትን ያህል ሚስቶች ሰበሰቡ። እናም ኔፍሊም የተባሉ ታላላቅ የጥንት ተዋጊዎችን ወለዱ። የትኛውም ሀሳብ ትክክል ይሁን፣ ዋናው ቁም ነገር የሰው ልጆች የእግዚአብሔርን ዓለም በአመፅና በበለጠ ብልሹነት የሚሞሉ መንግስታትን የገነቡ መሆኑ ነው። በምላሹ እግዚአብሔር በሀዘን ልቡ እንደተሰበረ ተነግሮናል። የሰው ልጅ የእግዚአብሔርን መልካም ዓለም እያጠፋ እርስ በርሱም እየተጠፋፋ ነው። ስለዚህ እግዚአብሔር የራሱ የሆነችውን ዓለም መልካምነት ለመጠበቅ ካለው ጽኑ ፍላጎት የተነሳ የሰውን ልጅ ክፋት በጎርፍ ውሃ አጥሞ ከላይዋ ጸዳ ነገር ግን ኖህ የተባለ ነቀፋ የሌለበትን አንድን ንጹህ ሰውና ቤተሰቡን ጠበቀ። ኖህንም እንደ አዲስ አዳም ሾመው። እግዚአብሔር መለኮታዊ በረከቱን በመድገም ኖህ ወደ ዓለም እንዲወጣ አዘዘው። እንግዲህ ተስፋችን በእውነት ከፍተኛ ነው። ነገር ግን ኖህም ወደቀ። እንደገና በአትክልት ስፍራ ውስጥ ሄዶ የወይን ተክል ማሳ አዘጋጀ። ከዚያም ጠጥቶ ራሱን እስኪስት ድረስ ሰከረ። ከልጆቹ አንዱ የሆነው ካም በድንኳኑ ውስጥ አባቱን የሚያዋርድ አንድ ድርጊት ፈጸመ። እናም ልክ እንደ መጀመሪያው አዳም አዲሱ የእኛ አዳም ራቁቱንና በሀፍረት ተሸማቆ እዚህ ጋር እናገኘዋለን። አሁንም ወደ ባሰ ነገር የሚያምራው አዙሪት ይጀምራል። ይህ ሁሉ የሚያምራው ወደ ባቢሎን ከተማ መስረታ ነው። የጥንቷ ሜሶፖታሚያ ሰዎች በዚህ አዲስ ቴክኖሎጂ በጡብ ዙሪያ ይሰበሰባሉ። አሁን ማንም ከዚህ ቀደም ሰርቶት በማያውቀው መጠንና ፍጥነት ከተማዎችንና ህንፃዎችን መስራት ቻሉ። እናም አማልክት ወዳሉበት ሊደርስ የሚችል አዲስ አይነት ግንብ ለመስራትና ለራሳቸው ስም ለመትከል ፈለጉ። ይህ የሰው ልጅ አመፅና ትዕቢት ምስል ነው። ይህ የአትክልት ስፍራው አመፅ ነው፣ አሁን ተስፋፍቶ እናገኘዋለን። ስለዚህ እግዚአብሔር ትዕቢታቸውን አዋርዶ ይበትናቸዋል። አሁን ይህ የተለያዩ ታሪኮች ስብስብ ነው፣ ነገር ግን ሁሉም አንድ አይነት መሰረታዊ ነጥብ እየዳሰሱ እንደሆነ ማየት ትችላላችሁ። እግዚአብሔር ለእሱ አለም ትክክለኛውን ነገር እንዲያደርጉ ለሰው ልጆች እድል ይሰጣል። ሰዎችም አለምን ማበላሸታቸውን ይቀጥላሉ። እነዚህ ታሪኮች የሚናገሩት ነገር መጥፎ ባደረግነው መልካም ዓለም ውስጥ የምንኖር መሆናችንን እና ሁላችንም መልካምና ክፉን ለራሳችን ለመምረጥ መወሰናችንን፣ ይህን በማድረጋችንም ወደ ግጭትና አመፅ በመጨረሻም ወደ ሞት ለሚመራ የተበላሹ ግንኙነቶች ላሉበት ለዚህ ዓለም ሁላችንም ድርሻችንን እንደምናበረክት ነው። ይሁን እንጂ ተስፋ አለ። እግዚአብሔር ክፋትን የሚያሸንፍ ዘር፣ ይኸውም የቆሰለው ድል አድራጊ አንድ ቀን እንደሚመጣ ቃል ገብቷል። እናም ከሰው ልጅ ክፋት በተጻራሪ እግዚአብሔር ዓለምን ለመባረክና ለማዳን ቆርጧል። ትልቁ ጥያቄ በእርግጥ እግዚአብሔር ምን ሊያደርግ ነው የሚለው ነው። አያያዥ የሆነው ቀጣዩ ታሪክ መልስ። ለአሁን ግን ከዘፍጥረት ምዕራፍ አንድ እስከ ምዕራፍ አስራ አንድ ያካተተው ይህን ይመስላል። ይህ የተለያዩ ታሪኮች ስብስብ ነው። ነገር ግን ሁሉም አንድ አይነት መሰረታዊ ነጥብ እየዳሰሱ